እኔ የማቀው እንደ ነዚህ አይነት የሴት አለቅላቂ ላቂ የሴት አለቅላቂ ወሬ አመላላሽ የሴት ባልቴት ነው የማቀው። ለካ የወንድ ባልቴት ማለ እንደነዚ አይነቶቹ ማማሳያ ከእናንተ ይወፍራል። እግዚአብሔርን ነው የምላችሁ። ሰላም፣ ቴናይስት ሰላም፣ ሰላም። ውድና የተከበራችሁ ቻናል የተከታታይ ሰላማችሁ ይብዛልኝ በያላችሁበት በጌታ ስም እናንተ ለካ የወንድ አሽቃባጭ አለ። ግን እነዚህ ነገር ከወንድማ አይቆጠሩ። ማን ነው ፈቶ የለቀቃችሁ በር ጠባቂ ቡችላ ሁላ? በጌታ ስም እኔ ምኖ ምን ሆናችሁ ነው አሁን እናንተ? መቼ በስነ ስርአቱ ፓንት ለበሳችሁና ነው ሀይሚ ላይ እንጠጥ እንጠጥ ምት? እናንተ ወንድ ሆናችሁ ነው? መቼ የወንድ ክብሩን አገኛችሁት? በስነ ስርአት መቼ ወንድ መቼ ያደጋችሁና ነው አሁን እናንተ ሀይሚን ለመናገር መጀመሪያ ሻወር ውሰዱ፣ ሀይሜን ከመናገራችሁ በፊት ማለት ነው። ልዕልት ነች፣ ንግስት ነች። ማንም እየተነሳ ፊጥ ፊጥ ፊጥ። ማነው ፈቶ የለቀቃችሁ? መቼስ የብሩኬ ባልቴቶች ናችሁ። ሂዱና ሀይሜን ስደቡ ብለው የለቀቋችሁ አደለ? ለዳት ከዳኒ ጋር አከበርሽ፣ ደግ ካደረገች እንኳን አከበረች። ሀይሜ አላከበረችም እንጂ ብታከብር በደስታ ፈታ ዘና ብላ በጣም ነበረ ደስ የሚለኝ። ግን አላከበረችም፣ ካከበረችም ደግ አረገች። ምን ቤት ነው አንተ? አስደብረሸዋል። ዋጋ ተከብር ያለች ታው እንጂ። እነዝማ በጣም ነው የሚያስቁኝ። እየታነ ያሳቁኝ። እኔ እየሳኩ ነው፣ እታን ያሳቁኝ። የምሪ ነው የተልኮ ነው የምሪ ነው ነው ነው አረ፣ አስደበረችዋ ሀይሚ አልተደበረችም። ማስደበር ትችላለች። የዝን ያክል አስደበረችው። ልጀ ታከበር ሻብል ተቀበልሽ ምናምን ነገር ከዚህ በኋላ ወደ ብሩኬ ህይወት አትመጭም፣ ብሩኬ ተፈላጊ ነው ምናምን ነገር። ተው እንጂ ሀይሚ ተፈላጊ አይደለችም። ያለህ ማን ነው? እንዴት እንዴት ነው የሚያደርግ? አንተ መጀመሪያ እደግ፣ ውስጥ ይቃስብላችሁ። እደጉ፣ እደጉ፣ ማደግ አለብክ። ስላልበስት ጥሬ ስለሆናችሁ ገና አይፈረድባችሁም ጥሬ ዝም ብላችሁ ተምድር ተነስታችሁ አፋችሁን አትክፈቱ። ሀይሚ ላይ ሀይሚ ላይ አፋችሁን አትክፈቱ። መምህራችሁ ናት፣ እየመረራችሁን ቢሆን ዋጡት። ጭራሽ ከብሩኬ ህይወት በቃ ከዚ በኋላ ምናምን ነገር ትላለቅ እንዴ? ተው እንጂ አንተና እንዴ! ለእነሱ ወሳኝ የሆንከው ብሩኬ ቢቀርባት ታዲያ ለሀይሚ ምን የሚቀርባት ይመስልሃል? ምን ጉሮሮ የሚዘጋ ይመስላል እንዴ? ምን ሆነ ነው? የስራ እድል የፈጠረላት ብሩኬ ነው? ብሩኬ ነው ህይወቷን የሚኖርላት ብሩኬ ነው? ወይዬ፣ ምን ሆነ ነው? ምነው ተብሩኬ ውጪ ሰው የለም ወንድ የለም አላችሁ? እና ቅዱስ ሸበለው የት ሄደው? እንንገራችሁ እንዲ ምን ነው፣ ንገሩኝ። ባይሆናችሁ ቅዱስ የሚባል የንግግር ለዛ፣ የቁመና ለዛ፣ የአረማመድ ለዛ፣ የእርጋታው ለዛ፣ ሰከን ያለ በአንድ ቀን እኮ ነው እንደዚህ ጣብ ያለላት። አስበዋል እንዴ? አላስባችሁትም። እኔ ላሳስባችሁ ብዬ እኮ ነው። በጣም ነው የምታስቁት። የምሬ ነው። የምር በጣም ታስቃላችሁ። በጣም እንደዚህ ማለት ነው ሴት ልጅ ላይ ወጣናቷ ላይ ልቀቅል አትበሉ መጀመሪያ እናንተ ተቀቅላችሁ ብሰሉ። አንተ ማን ሆነ ነው አሁን ሀይሚ ላይ እንደዛ አፍን የምትከፍተው? ማንነው ፈቶ የለቀቃችሁ እናንተ ሶስት ቡችላዎች፣ ቡችላ ናችሁ እናንተ። እናንተ በር መጠበቅ ነው ያለባችሁ። ሙሽ እዚህ ጋር መተ ስለ ፍቅርና ስለ ሴት ልታወራ ስነ ስርዓት ያዙ። ሌላም ልትመጡ ያሰባችሁ ሰዎች ካላችሁ አትምጡ፣ እዛ ጥጋችሁን ያዙ። አንተ አስደብረሻል። ዋጋ ትከፍያለሽ። ታው እንጂ እሱ የሰራው ስራ ዋጋ ያስከፍለውም አደለ? ምን ነው የወንድማችሁን ስራ አላያችሁትም እንዴ? ወይንስ ናስታውሳችሁ፣ ከሶስና ጋራ የሰራው የፕራንክ ቪዲዮ የተባለው እሱ ዋጋ ያስከፍለውም ማለት ነው። ተው እንጂ የእኛማ ሴት እኮ ማለት ነው የኛ እንቁ ሴት ምንም ነገር አላደረገችም። ምንም ጥፋት የለባትም። ምንም ጥፋት ይውልህ ማንንም ፈላጊ እንደሌላት እና ማንም ሰው እንደማይወዳት አድርጎ እሷን ለማስጠቆር የሄደበት መንገድ በጣም የሚያስጠላ ነበረ፣ በሰዓቱ ነገር ግን ፈላጊ እንዳላት ለማሳየት ነው ቅዱስን ይዛ የመጣችው። ቅዱስን ይዛ መምጣት ፈልጋ አይደለም። ገባክ? አዎ ብሩኬ የሳላት ሀይሚ ማንም እንደማይፈልጋት አድርጎ ነው። ፈላጊዋ ግን ብዙ ነው። አያችሁ፣ አንዳንድ ጊዜ የራሳችሁን ሰው በአግባቡ ካልያዛችሁ አንድ ቀን ይሆናል ሌለ ጥግ ይዞ የሚጠባበቅ ሰው ሊኖር ይችላል። በቃ እናንተንም ያጠና በ አሁን ሀይሚን በጣም ብዙ የሚመኛ ሰው አለ። ገባችሁ? እከሌ ተመኘኝ እከሌ ፈለገኝ ብላ ግን የምትሄድ አደለችም። የሆነ ህይወት የምትጀምር ሴት አደለችም። በጣም ስማርት ናት። ለዛሬዋ ሳይሆን ለነገዋ ጭምር አርቃ የምታስብ ሴት ናት። ሰው ይችን ጠንካራ ሴት ደግሞ እንዴት እንደ ባህር ዛፍ አለ የለ ቆጥቁጠን ምናምን ነገር ካላራገፍ ናት። በቃ አለ የለ ለምን ትሰባበር ስብርብር ብላ ከሚዲያ እንድትጸፋ ነው የምትፈልጉት፣ እየተነሳችሁ አፋችሁን የምትከፍቱት። አንተ የወንድ ባልቴት ማለት ነው። አፈን በድጋሚ እንዳትከፍት። ምን አይነት እነዚህ ምን ይመስላል። ዋጋ ትከፍያለሽ፣ ዋጋ ትከፍያለሽ። አትደብረሽዋል። እንዲና ጠላና እናዘጋጅላችሁ። እንዲ እዘሉት ተጋገዙና እናንተ ሶስታችሁ እናንተ ሶስታችሁ አትችሉትም፣ ትችሉታላችሁ። አንደኛው ጭንቅላቱን፣ አንደኛው ወገቡን፣ አንደኛው እግሩን እንደዚህ ምናምን አጋድ አጋድማችሁ ዘሉት። መቼስ በቁመቱ አታዝሉትም ቁመቱ ከእናንተ ስለሚረዝም። ብሩክ ማለት እንዴ፣ ምን ሆናችሁ ነው እናንተ? እዘሉትና ሽሽሽሽ በሉት። እኛ ደግሞ ጡጦ እናዘጋጅለታለን። በገብሬስ ምን ዘጣ ነው? እኔ የምታስቁኝ አይደል? የሴት ልጅ መበደር፣ የሴት ልጅ ማዘን፣ የሴት ልጅ መከፋት፣ የሴት ልጅ መገፋት መቼ ነው የሚገባችሁ? አንተ ገና ሳታድግ እንዴ ሴት ልጅ ሴት ልጅ እህትህ ላይ አፍን ትከፍታለህ። መታክ ክፍት ክፍታምነክ ስነ ስርዓት ያስ አፍን የምትከፍትበትን ቦታ ላይ ይታወቅ። ምን ይመስል እኔም፣ እኔ ቪዲዮ ልሰራ አልፈለግኩም ክርስቶስን በጣም ግን የተሰማኝ አንድ ቃል አለ። ዋጋ ተከፍላለች፣ አስደብረዋለች። ተው እንጂ እነሌ እንዳነ ምናምን ይዞ መጥቶ ካጠገቧ ተገትረው ጉንጯን ሲስም ነበረ።